ይህን መድረሳ ያው በቅርብ ጊዜ ጀምረን እዚህ ጋር አደርሰናል ማለት ነው በተለያዩ እህቶችና ወንድሞች እገዛ ደገፋ ማለት ነው አሁንም ቢሆን እንሻአላህ ይህንን ለማስጨረስ ለማጠናቀቅ በስራ ላይ ነው ያለነውና በተቻላችሁ ያክል እዚህ ላይ አሻራችሁ እንድታሳርፉ በአምስትም በአስርም እንድትረዱን ስለምንፈልግ ነው ይሄ ትልቅ የሆነ መልካም ስራ ነው። አላህ ስብሐ ወተዓላ ምንድነው የሚለው በተከበረው ቁርአኑ ወፈዓሉ ለኸይረ ለዐለኩም ትፍሊሑን መልካምን ስሩ ትድኑ ይከጀላልና መድረሳን መስራት ይሄ መልካም ስራ ነው። ልጆችን ማስቀራት መልካም ስራ ነው። የቅራአታቸው ላይ ማገዝ መደገፍ፣ ትልቅ መልካም ስራ ስለሆነ ይሄንን ማንኛውም ሙስሊም ስለሚመለከት የሁላችንም ግዴታ የሁላችንም ማለት ነው ስራ ስለሆነ ሁሉም ሰው በዚህ ላይ አሻራውን ማሳረፍ ይጠበቅበታል ማለት ነው። ይህ መድረሳ ማለትም በስተጀርባ ማለት ነው ያለው። በቅርብ ጊዜ የተጀመረ ነው። ምናልባት አሁን ላይ ለመጨረስ በጣም ትንሽ ነገር ነው የሚያስፈልገው ትንሽ ገንዘብ ነው የሚያስፈልገው ማለት ነው። እና ይህንን ተባብረን ተጋግዘን ሁላችንም ካዋጣንና ያለንን አምስትም አስርም ኢንሻአላህ በቅርብ ጊዜ ይጠናቀቃል። ለልጆች በጣም ምቹ ይሆናል ማለት ነው። በውስጡ ላይ የተለያዩ ማለት ነው ቁራቶችና ትምህርቶች ይሰጡበታል።

ወንድሙን እስካገዘ እስከተባበረ ድረስ የሱን ሐጃ ደግሞ አላህ ሱብሓነ ወተዓላ ያዋጣለታል። ነብያችን ዓለይሂ ሰላቱ ወሰላም አንድ ሰው የወንድሙን ሐጃ ካዋጣ ወንድሙን ከተባበረው የሱን ሐጃ ደግሞ ማን ያዋጣለታል? አላህ ሱብሓነ ወተዓላ ያዋጣለታል ማለት ነው። ስለዚህ ይሄ መልካም ስራ ስለሆነ ትልቅ ኸይር ስለሆነ ልጆች ቁርአን የሚቀሩበት ልጆች ማለት ነው የነብዩን ስራ የሚማሩበት የተለያዩ ማለት ነው እውቀቶችን የሚቀስቡበት እስከሆነ ድረስ የሁላችንም ስራ መሆን አለበት። ሁሉም ሰው እዚህ ጋር ሊሳተፍ ይገባል ማለት ነው። ኢንሻአላሁ ተዓላ እዚህ ጋር ከጎን የምትመለከቷቸው የዚህ ማለት ነው መድረሳ ተማሪዎች ውጤቶች ናቸው ማለት ነው። በውስጡ ላይ እንግዲህ ምን አይነት ትምህርት እንደሚሰጥ ምን አይነት እንግዲህ ቅርአት እንዳለ እንሻአላህ የምንጠይቃቸው ይሆናል። እንደዚያውም የተለያዩ ተማሪዎችም ይኖራሉ። ምን ያክል ተማሪዎች እንዳሉም ደግሞ የምንጠይቃቸው ይሆናል ማለት ነው። ምክንያቱም እዚህ ጋር ተማሪዎችም ኡስታዞችም ስለሆኑ እንሻአላህ ከነሱ ጋር ያለውን ደግሞ የምንጫወት ይሆናል ማለት ነው። ወንድማችን አሰላሙ አለይኩም ወራህመቱላህ። እስኪ እንግዲህ በዚህ መድረሳ ውስጥ የተለያዩ ተማሪዎችን እየተመለከትን ነው። በውስጥ ላይ ምን ያክል ተማሪዎች ይኖራሉ ብላችሁ ታስባላችሁ? በዚህ በመድረሰ ውስጥ ያሉ ተማሪዎች እና የሚከተቱ ተማሪዎች በቀላሉ እስከ 250 ተማሪዎች አሉ፣ ያው በቋሚነት እየቀሩ ያሉ ማለት ነው። ስለዚህ ከዚህም ሊጨምሩ ይችላሉ ማለት ነው። በተለይ ክረምት አካባቢ ላይ ከዚህም ደግሞ በይበልጥ ደግሞ የሚጨምሩበትን ጊዜ አላቸው። በተለይ አሁን ወደ ክረምት አካባቢ ላይ ትምህርት ምንም ስለሚዘጋ፣ በዛን ሰዓት በይበልጥ ይጨምራሉ። አሰላሙ አለይኩም እስኪ፣ ምናልባት በዚህ እንግዲህ መድረሳ ውስጥ የተለያዩ ተማሪዎች አሉ ተብሏል። በውስጥ ላይ ያው እንግዲህ የተለያዩ ትምህርቶች እንደሚሰጡ ሰምተናል። ምን አይነት ትምህርት እንደሚሰጥ እስኪ በቀላሉ ማለት ነው መጀመሪያ ይሄ መድረሳ ለተማሪዎችና

የፍቅህን እና አቂዳን ሌሎችን የተለያዩ የእውቀትና የትምህርት ዘርፎችን ይሰጣል። አይዋ ማሻአላ በጣም ደስ የሚል ነው። ስለዚህ የተለያዩ ትምህርቶች ለምሳሌ ያክል አሁን ሲራ ምናምን ከባድ ትምህርትና አስፈላጊ ትምህርት እንደመሆኑ እሱስ እንዴት ነው ይሰጣሉ? ሲራ ማለት ያው ስለ ነቢያችን አለይሂ ሰላቱ ወሰላም፣ በዚያውም ደግሞ ስለ ነብዩ ማለት ነው፣ ሁለመና ስለ እነሱ ታሪክ አይዋ ማሻአላህ በጣም ጥሩ ደስ የሚል ነው። እሺ በውስጡ ላይ ምን ያክል ማለት ነው ኡስታዞች አሉ? እንግዲህ ቅድም ከወንድማችን ላይ እንደሰማ ነው ብዙ ተማሪዎች እስከ 250 የሚደርሱ ተማሪዎች አሉ ተብሏል። እና ለነዚህ ተማሪዎች እንግዲህ ያው መቼም ኡስታዝ ያስፈልጋል። ምን ያክል ውስታዝ ናቸው እዚህ ጋ ያሉት? 5 እና ከዚያም በላይ ይሆናሉ ነው ነው ኡስታዞቹ እስከ አራትና እስከ አምስትም ይደርሳሉ። ማሻ ስለዚህ እነዚህ ኡስታዞች ናቸው ይሄ ሁሉ ተማሪ ያስቀሩላሉት ማለት ነው። ማሻአላ በጣም ደስ የሚል ነው። እንግዲህ ከወንድሞቻችን ማለት ነው እንደሰማችሁት የተማሪዎችም ቁጥር እዚህ ጋር በሁለት መቶ ሃምሳ እንደሆነ ኡስታዞችም እንደዚያው ወደ አምስት እንደሚሆኑ፣ ይሄ ብቻ በቂ አይደለም። እንግዲህ ለነዚህ ሁሉ ተማሪዎች ከነዚህ በላይ ኡስታዝ እንደሚያስፈልግ ነው። ምክንያቱም ትምህርት ቤት ላይ ብንመለከት ለተወሰኑ ተማሪዎች ስንት መምህር ነው የሚደረገው? ስንት መምህር ነው የሚቀጠርላቸው ማለት ነው። እና እዚህ ጋር ከባድ የሆነ ስራ አለባቸው እነዚህ ኡስታዞች። አላህ ካለ ደግሞ ሌሎችንም ማጋጆች ማለት ነው የሚፈጠሩበትን የሚያገዙበትን መንገድ የምንፈጥር ይሆናል ማለት ነው ወደፊት ቀስ በቀስ አሁን ግን የመድረሳውን ስራ መድረሳውን ስራ የማጠናቀቅ የመጨረስ ስራ ሁላችንም በጋራ ተረባርበን ማለት ነው ይሄ ነገር ሊላሂ ተዓላ ተብሎ የሚሰራ ስለሆነ ልንረባረብና ልንደጋገፍ ይገባል ማለት ነው። ሰው እንኳን ለመድረስ አይደለም እንኳን ቁርአን ለሚቀራበት የነብዩ ሲራ፣ ተውሂድ፣ አቂዳ ለሚቀራበት አይደለም ለተለያየ ነገር እኮ በቀን ስንት ነው ወጪ የምናደርገው ማለት ነው። እዚህ ግባ ለማይባል ነገር፣ ፋይዳ ለሌለው ነገር ስንት ነገራቶችን ነው የምናጠፋው? ስንት ገንዘባችን ነው የምናጠፋው የምናባክነው ማለት ነው። እዚህ ጋ ላይ ደግሞ የዋል ነው የዋጣ ነው ገንዘባችን ለዱናችንም ለአኺራችንም በተለይ ለአኺራችን ትልቅ የሆነ ትልቅ የሆነ ምንዳን የሚያስገኝ ስለሆነ ሶደቃቱን ጃሪያ ስለሆነ ለቀጣዩ ትውልዶች የሚሸጋገር ማለት ነው ትልቅ ሶደቃ ስለሆነ ይህን ነገር ማንኛውም ሰው መዘንጋት የለበትም ማለት ነው። ማንኛውም ሰው ሊሳተፍና ሊረባረብ ይገባል በሚችል ያክል ኢንሻ አላህ ተዓላ የልጆችን የቅርአት ምልከታ በመንገድ እየቀሩ እንደሆነ ቅርአታቸው እንዴት እንደሆነ በተግባር የምና የሆናል ማለት ነው። እዚህ ጋር ሁሉም ሰው ይህን ነገር አይቶ ሊያልፍና ሊቶ ሊዘናጋው አይገባም። ቅርአታቸው እንዴት እየተቀራ እንደሆነ የተለያዩ ማለት ነው ክላሶች ላይ እንዳሉ የምናይ ይሆናል። ከዛ በፊት ግን እዚህ ጋር እንደምንመለከተው ልጆች መድረሳው አንሷቸው ጠቧቸው እዚህም ጋር ተቀምጠው እየተመለከትና ያለ ነው ማለት ነው። ይሄ ማለት እንግዲህ ምንድን ነው፣ በጣም የመድረሳ ጥበት እንዳለ ምክንያቱም፣ እዚህ ጋር ቃዳ ይቀራል፣ እዚህ ጋር ደግሞ ቁርአን ይቀራል እዚህ ጋር ደግሞ የነብዩ ስራ ይቀራል። የተለያዩ ዳዕዋዎች ማለት ነው ስለሚደረጉ ጠባቢ ይሆናል ቦታውና የመድረሳም ጥበት እንዳለ ነው ከዚህ ጋር የምንረዳው ማለት ነው። ሶስት ክላሶች አሉን። እነዚህ ክላሶች እንግዲህ ለቃይዳም ነው ለቁርአንም ለአቂዳም ለኪታቦችም ለተለያዩ ማለት ነው ትምህርቶች በቂ ስላልሆነ ከተማሪዎች ማለት ነው ቁጥርና ብዛት አንጻር በጣም ብዙ ብዙ ማለት ነው ተማሪዎች ስላሉ የቦታ ጥበት ይኖራል። ይሄ ወደፊት እንሻአላህ የሚስተካከል ይሆናል ማለት ነው። አሁን ወደ ውስጥም ገብተን የቂርአት ሁኔታውን እንዴት እየቀሩ እንደሆነ የምንመለከት ይሆናል ማለት ነው እንሻአላሁ ተዓላ መለከተው። ያው ሶስት ክላሶች አሉ ብለናል። እነዚህ ሶስት ክላሶች ያው የእነዚህ ሁሉ ተማሪዎች ናቸው። ምናልባት አሁን ላይ ሁላቸውም ተማሪ ላይገኙ ይችላሉ ማለት ነው እና በውስጥ ላይ ያለውን የቂርአት ሂደት ምልከታ እናደርጋለን ማለት ነው። ሁላችንም ወደ ውስጥ እንገባለን ማለት ነው። እዚህ ጋር እየገባን ያለ ነው ማለት ነው። ማሻአላህ ማሻአላህ፣ በጣም ደስ የሚል ነው እንግዲህ አቀራራቸው ሁኔታ ማለት ነው። አቀራራቸው ሁኔታ በጣም ደስ ይላል። በዚህ መንገድ እየቀሩ ነው ያሉት። ማሻአላህ ማሻአላህ ማሻአላህ። አሰላሙ አለይኩም ወረህመቱላህ። ማሻአላህ ማሻአላህ፣ የቀራችሁ ነው ማሻላ በጣም ደስ የሚል ነው። በጣም ደስ ይላል። በጣም ደስ የሚል ቁርአት ላይ ነው ያላችሁት ማለት ነው። ቁርአት አሪፍ ነው፣ ደስ ይላል። ማሻላ ስለዚህ ቁርአታችን ላይ መጠናከር አለብን ኢንሻአላ። እስኪ ከናንተ አንዳንዶችን ያው ጥያቄ የምናደርግ ይሆናል ማለት ነው። ወንድማችን አሰላሙ አለይኩም፣ እንዴት ነው? አይወይ ሰላም ነው። እንዴት ነው? ቁርአት ምን ይቀራ ነው? ስንት ጊዜ አርጋል? ምላሽ የቀራ

ማሻአላህ በጣም ደስ ይላል። ሌሎቻችሁስ እንዴት ነው? እየቀራችሁ ነው? ማሻአላህ በጣም ደስ ይላል። አንተ እስኪ ለምሳሌ ስንት ጊዜ አድርግሀል? አስራ አስራ አራት ጁዝ። ማሻአላህ እንዴት ነው ቅራት? ደስ ይላል። አላ ማሻአላህ እስኪ እንደው የተወሰነ የምታሰማኝ ከሆነ

ምን አልጨረስክማ? ኢንሻአላህ በቅርብ እንግዲህ መጨረስ አለብሽ። ቁርአን ማለት በጣም አስፈላጊ ነው። በልጅነት ነው የሚቀራው። ማሻአላህ ሌሎቻችሁም እንደዚህ እየቀራችሁ ነው። በደንብ መቅራት አለባችሁ። በልጅነት ነው የሚቀራው ማለት ነው። እስኪ ኢንሻአላህ ኡስታዝ፣ እንዴት ነው ቂራታቸው? እንዴት እየሄደ ነው? እስኪ ቀረብ እንበልና ወደ እናንተ ምናልባት ቂራታቸው እስኪ እንዴት እየሄደ ነው? ማለት በመንገድ ነው አሁን እየቀሩ ያሉት እንዴት ነው? ምናልባት የሚያስቸግር ነገር የሚያስፈልግ ነገር ካለ እንዲህ ያለውን ያው ለመተባበርና ለመተጋገዝ ማለት ነው። ያው አንዳንድ ነገር ለውሳዝ የሚሆኑት ነው። ያው በነፍሳቸው አንዳንድ ነገር የቻሉ ነው እንትን የሚሉት እና በነፍሳቸው ሀይል ነው እንደዚህ ሊጠናከሩ የቻሉት። እና ማሻ አላ ደስ የሚል ነው። ደሞ የተሻለ ደግሞ እንትን የሚሉት አሉ። ያው ቅራቱ ደህና መቀጠል ነው። ያዘው እሳቸውም ደህና የተጠናከረ ነው። እና ደስ የሚል ነው። በእንዶ የሚቀጥሉታ ነው። ማሻ አላህ በጣም ደስ የሚል ነው። ኢንሻ አላህ፣ ስለዚህ አሁን ምናልባት ከኛ የሚያስፈልግ ነገር መቼም ይኖራል ብለን እናስባለን። እንደዚያውም ከማንኛውም ሙስሊም ከሆነ አካል የሚያስፈልግ ነገር ይኖራል። ለምሳሌ ቁርአን ያስፈልጋል። እንደምናየው ደግሞ ይህ መድረሳ እንግዲህ አልተጠናቀቀም፣ እዚህ ደረጃ ላይ ነው ያለው። የበለጠ ደረጃ ላይ ለማድረስ መቼም እንግዲህ የሁላችንም እገዛ ያስፈልጋል። ያው እንግዲህ መድረሰውም እንደሚታየው ገና ብዙ ነገር የሚያስፈልገው ነው። እስከዛሬም ብዙ ነገር አልፏል። ፀሐይ ላይ ሲቀሩ ነው የከረሙት፣ እና ብዙ ነገር አልፎ እዚህ ደርሷል። እናም ደግሞ አሁንም ያው ገና ብዙ ጉዳቶች አሉ። ገና ብዙ አትስተካከለ ነገር አሉ። እነሱንም በችግር ላይ ነው ስተሆነ ተቀምጫ መቅራት ኢንሻላህ ኢንሻላህ፣ በቅርብ እንደሚሳካ ተስፋ አለን ማለት ነው። ስለዚህ እናንተም በአርጉበት እኛም ደግሞ ከሚመለከተው አካል ጋር እየተወያየን ያለውን ነገር እንጨርሳለን ማለት ነው። ኢንሻአላህ ኢንሻአላህ። እንግዲህ ሁሉንም አላህ ሰምሮ፣ ያው ገንዘብ ሰምቼ ይሄ ሁሉ እንግዲህ ፊክሪያት። ያው እንግዲህ ያው ሌላ ነገር ራሱ በጣም የሚያስፈልገው የሆነ ነው፣ እንደሚታወቀው ደስ ይላል። አቀራራቸው ማሻአላህ ነው። ጉዞ ላይ እንግዲህ የሚቀጥላል አርጋቸው ማሻአላህ ማሻአላህ። አላህ ይጨምርላችሁ። በላብ ሽሩስ ጊዜ ደግሞ ወዲያችሁ ላይ ሌላ ክላስ አለ መሰለኝ። እዛም ጋር የምንደርስ ይሆናል ማለት ነው። እንግዲህ አሁንም ወደ ሌላኛው ክላስ እየሄድና ያለ ነው። እዚህ ጋር እንዳየነው ወንድ ተማሪዎች ናቸው ያሉት ማለት ነው። ወደ ላይ ደግሞ ሴቶች ይኖራሉ፣ እነሱም ጋር እንሄዳለን። ከዚህ ከሁለተኛው ክላስ ቃይዳ ነው የሚቀሩት። የሚያሳዝነው ነገር ከዚህ ከሜዳ ላይ ና ከአቧራ ላይ ነው እንግዲህ መቅራት የያዙት ማለት ነው። ሱብሃናላህ ቁርአን የመሰለ ነገር በዚህ ልክ መሆን አልነበረበትም ማለት ከአቧራ ላይ ከቆሻሻ ላይ ያው አልহামዱሊላህ መቸም እዚህ ደረጃ መድረሳችን በጣም ትልቅ ነገር ነው እና እዚ ጋ ቃይዳ ነው የሚቀሩት ማለት ነው ሌላው እዚ ቁርአን የሚቀሩ ማለት ነው ልጆች ታዳጊ ወጣቶች ማለት ነው አሉ እነዚህንም የምናሳይ ይሆናል ማለት ነው ማሻአላህ ማሻ ማሻአላህ ማሻ ማሻአላህ እዚ ጋ በደም የተቀራነው ክራቱም ተማሙቋል ተያይዟል ማለት ነው ማሻአላህ ሰላሙ አለይኩም ወረህመቱሏህ። እንዴት ናቸው? ሰላም ናቸው? ደህና ናቸው? ቅራአት እንዴት ነው? ደስ ይላል። ማሻላ አላህ ይጨምርላችሁ። ማሻላ በጣም ደስ የሚል ነው ማለት ነው። ማሻላ ማሻላ፣ ደህና የቀራችሁ ነው። እንዴት ነው? እናንተ ብቻ ናችሁ እንጂ ሌላ ተማሪ ምናምን የለም እዚህ? አለ ስላልመጡ ነው። ኢንሻአላህ መምጣት አለባቸው። ቁርአን ማቋረጥ ጥሩ አይደለም። ቁርአን ማቋረጥ የለብንም። እሺ፣ ባረከላሁ ቢኩም ነገር መድረሳው እንዲጨረስ ማለት ነው ይሄ እውነት ነው። እኛም ይህንን ዓላማ ማለት ነው ይዘን ነው እንግዲህ ከናንተ ጋር ዛሬ ቃለ መጠየቅ እያደረግን ያለ ነው። ኢንሻአላህ ከናንተ የቅራአቱን አቀራር እንዴት እንደሆነ እንዴት እየቀራችሁ እንደሆነም ደግሞ እናይላችኋለን ማለት ነው። በጋራ እየገባችሁ ነዋ። ማሻአላህ እህታችን፣ ስምሽ ማን ይባላል? ሌላ ማሻአላህ፣ ስንት ጂዙ አድርገሻል? እ ስንት ጂዙ ነው ያደረገሽው? ዘጠኝ። ማሻአላህ በጣም ደስ ይላል። እሺ መርሐባ እስኪ እንዳው ካለሽበት ላይ ብታሰሚና ብትቀሪ በጣም ደስ ይለናል ማለት ነው።

ስምንት ና ያደረግሽ ሽው የተወሰነ ማለት ነው። ካለሽበት ላይ ታሰሚናለሽ

ማሻአላ ማሻአላ ያው የሆነሽም ወደ ስምንት መሆን አይቀድም። ጃንጅ በዚያ ያዝ በጣም ደስ ይላል።

ሰባት፣ ማሻአላ እስኪ እንደው መቼ ሀያ ሰባት ማለት ያው ለማክተም ሶስት ጊዜ ነው የቀረሽ ማለት ነው እና ማለት

በዚህ መንገድ እየቀሩ ነበር ማለት ነው። ማሻአላ በጣም ደስ የሚልና በጣም የሚበረታታ ማለት ነው ኪራት ነው። እንሻአላ ሌሎችንም ተማሪዎች በዚህ መንገድ ማለት ነው የሚያፈራ መድረሳ ነው ይሄ መድረሳ። ነገር ግን ሁላችንም እንደተመለከት ነው እንዳየ ነው መጠናቀቅ መሟላት ያለበት ብዙ ነገር አለ ማለት ነው። ይህን ደግሞ ሁላችንም በጋራ ሆነን ልናሟላ ልናጥናቅ ይገባል ማለት ሎ እንጨርስ፣ ጅምራችንን መጨረስም ስላለብን ማለት ነው። እሺ ውስታዝ አሰላሙ አለይኩም ማሻአላህ ያው እንግዲህ ያለ ፍቃዳችሁ እስካሁን ስለቆየን በጣም ይቅርታ። በመካከል እንግዲህ ገብተን እንትን በማለታችን በጣም አፎን ለማለት እንወዳለን። እንዴት ነው ቅርአቱ እየሄደ ያለው? ቅርአቱ ያው በጣም አሪፍ ነው። ወደፊት ብዙ ልጆች እየተወቁ ነው። ኢንሻአላህ ወደፊት ብዙ ልጆች እንደወቁ ማሻአላህ፣ ማሻአላህ በጣም ደስ የሚል ነው። እስካሁን እነዚህ ልጆች ያው እንግዲህ መቼም ቅርአታቸው አሪፍ ነው፣ እንዳየ ነው። የበለጠ ደግሞ ቅርአታቸው ጥሩ እንዲሆን አሪፍ እንዲሆን የሚያስፈልግ ነገር አለ። ለምሳሌ የመድረሳውንም ሁኔታ እያየን ስለሆነ ምንድን ነው የሚያስፈልገው? የሚያስፈልገው ያው እነዚህ ልጆች በሚቀሩ ሰዓት ዝናብና ንፋስ በሚመጣ ሰዓት ወደፊን ወደ ቤነ መግባት የያዙና ስለዚህ የመድረሳው ሊጨረስላቸውና ሊጠናቀቅላቸው አሪፍ ነው፣ እስካለ ኢንሻአላህ በአላህ ፍቃድ የሚጠናቀቅ ይሆናል። ይሄ በጣም ቀላል ስራ ነው የቀረው ማለት ነው። በቅርብ እንደሚጠናቀቅ ተስፋ አለን ማለት ነው። እናንተን በዱአችሁ አገዙን፣ ልጆችንም እንዲጠናከሩ። እንግዲህ ያው ያደረጋችሁት ትግል በጣም ከባድ ነው፣ አላህ ይጨምርላችሁ። ስለዚህ እኛም ደግሞ ያለውን ነገር በጋራ ሆነን በዱአም በምንም ብለን የምንጨርሰው ይሆናል እና አብሽሩ ምንም ስጋት እንዳይገባችሁ ልጆችን ብቻ በደንብ ትኩረት ማለት ነው ያስፈልጋቸዋል እንደምናቸው ትኩረት ለሰጥጣቸው እየተሰራ ነው ያለው የበለጠ ደግሞ ማለት ነው ቢሻሻሉ ጥሩ ነው ሌሎችም ልጆች ያው ማጠናከር ይኖርብናል ማለት ነው ልጆች ስለዚህ የሚያስፈልጋቸው ምንድነው የሚያስፈልጋቸው ነገር ምንድነው መድረሳችን እንጨረስ ኢንሻአላህ በቅርብ ያለቃል በቅርብ ይጨረሳል ማለት ነው እናንተ ብቻ ቁርአን በደንብ ቅሩ። እንደዚያውም ደግሞ ሌሎችንም ልጆች አዳዲስ ልጆችንም ለማምጣት ለመሳብ ሞክሩ ማለት ነው ዝግጁ ናቸዋ